መንፈስ ቅዱስን ለማስረዳት ነው ያመጣዋት። እና ይህ መነኩሴ ነው እና ከገዳም ወጥቶ ሳለ ከተማ አንድ ካህን ለጣዖቱ ካህን የሆነ ሰው ነበርና የእሱን ልጅ ያያታል እና በፍቅሯ ይነደፋል። ይቺ ልጅ ማግባት አለብህ ብሎ ይጠይቃል። ሲጠይቅ ሲጠይቃት ያንተ መነኩሴ ነ እኔ ደግሞ የጣዖት አምላኪ ልጅ እና እንዴት ነው ላገባ የምችለው? ምንኩስናንም ሃይማኖት ክልም ከተውክ ላገባ ይችላለሁ ትልና ሄዳ አባቷን ታማክረዋለች ታማክረው ምንኩስናውንም ሃይማኖትን የሚካድን አጋባሻለ ይላል። ከዚያ ሰውይ ለአንቺን ካገባው ምንኩስና ሃይማኖት የሚቅሪልና ይክዳል። ከካደ በኋላ መንፈስ ቅዱስ ከአካሉ በርግብ አምሳል ወጥቶ አጠገቧለ ዛፍ ላይ ሰርፎ ነው ያየ በህልሙ። ከዛ ምን አለው? እሺ ክጅ አለው ሲል፣ አሁንም ሄዶ ለጣዖቱ ጸሎት ያቀርባል። ሰይጣን ለወዳጆቹ ቅርብ ስለሆነ መንፈስ ቅዱስ ፈጽሞ ስላልራቀው ስላልተለየው ቆይ ይበለዋል ። ከዚህም በኋላ ቆይ ተብለሃል ደጅ ጥና ስትለው ምንኩስናዬንም አጥቼ ሃይማኖቴንም ክጄ ልጅነቴንም አሳድፌ እግዚአብሔርንም አጥቼ አንቺንም ካላገኘው ምን ይሆነኛል? ብሎ ተመልሶ እንደገና ዋሻ ገብቶ አለቀስ ሀያ ቀን ነው ያለቀሰው። በሀያ ቀን ልቅሶ መንፈስ ቅዱስ ተለይቶት በርግብ አምሳል ከአካሉ ወጥቶ ዛፍ ላይ ሲቀመጥ ያየው መንፈስ ቅዱስ ተመልሶ በርግብ አምሳል መቶ ሲያርፍበት አይቶ እና ደራሲው ምንድነው ያለው? ከዚህ በኋላ ደደልቡና ውፅኦ ፍቅር አሐቲ ብእሲት ለዚህ ወጣ ረድም ሃይማኖት የአንዲት ሴት ልጅ ፍቅር ማርኮት ከሃይማኖት የወጣ ረድ